ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከኢትዮጵያ ወደዚህ የምትመጡ ወንዶችም ሆነ ሴቶች ይሄ መልእክት ለእናንተ ነው። ይጥቀማችሁም አይጥቀማችሁም እኔ ልንገራችሁ። ይህን ቪዲዮ እኔ ስሰራው ይህን ቪዲዮ የጀመርኩት ቢሮ ውስጥ ሆኜ ነው። ሶስት ጊዜ ሪከርድ አድርጌያለሁ። ሶስቱንም እየዘጋብኝ ለምን? ሙቀት ነው። ስልኩ ኦቨር ሂት ሆኖ ነው ማለት ነው። በጣም ግሎ ስልኩ እንግዲህ፣ እኔ ውስጥ ያው ኢንጂን ይግል ነበረ እያቀዘቀጽኩት ስለነበረ ነው። ወደ ገደለው ልግባላችሁ። ከኢትዮጵያ ወደዚህ ስትመጡ ቻለንጅ አለ፣ ፈተና አለ፣ ትፈተን አለ። በተለይ አዲስ ስትመጣ የስራ ጫና አለ። ይሄ ልጅ ነገ አይሰማንም፣ እቺ ልጅ ነገ አትሰማንም፣ ትቀብጣለች፣ ይቀብጣል በሚል አሰሪዎቻችሁ የሥራ ጫና ያደርጉባቸዋል። ራሱኑ ስራ ከቆይታ በኋላ ግን እናንተ አንደኛ ቴክኒኩን ትለምዳላችሁ፣ ሳይንሱን ትለምዳላችሁ፣ ከአየሩ ጋር ትላመዳላችሁ። እናንተ አሁን የሥራ ክብደት ሲደመር የአየር አለማው ከአየሩ ጋር አለመላመዳችሁ ሲደመር የምግብ የምግብም ላይስማማ ይችላል የምግብ አለመስማማት እነዚህ ነገሮች ተደማምረው በጣም ጫና ያሳድሩባቸዋል ስለዚህ ወዳጆቼ ብዙ ብር ከፍላችሁ መታችኋል 400 ሺህ 300 ሺህ ዜጋ ሲንገላታ ያሳዝናል በእውነት ያሳዝናል ስለዚህ ከመጣችሁ አንደኛ በብዛት የሚመለሱ ሰዎች አያለሁ። በብዛት ባይባልም ጥቂት የሚመለሱ ልጆች አሉ። መመለሱ ወደ ሀገር ቤት መፍትሄ አይደለም። አንዴ ስለመጣችሁ አንዴ ከመጣችሁ ቢያንስ የመጣችሁበትን ገንዘብ መመለስ መቻል አለባችሁ። ስትመጡም የሆነ ነገር ለማሻሻል ነው እንጂ ተርፏችሁ ዱባይን ለማየት አይደለም። ሁለተኛ የሆነ ስራ ያመጣችሁ አካል ሲያስገባችሁ ያንን ስራ ላይ ሰው ጠይቁ፣ ኢንፎርሜሽን ሰብስቡ። ይሄ ስራ እንዴት ነው የሚሰራው? እንደገና ከጎናችሁ ያለውን ሰው ሰው ተዋወቁ፣ በየመንገዱ ኢንፎርሜሽን ስትወስዱ ሁሉም ሰው ያለፈበት መንገድ መሆኑን ካወቃችሁ፣ ለእናንተም ሰብር ይሆናችኋል። ከኢትዮጵያ ስትመጣ የምትመጣበት እዛ የምትሰማው ሌላ ነው፣ እዚህ ከመጣህ ሌላ ነው። ሰማይ ና ምድር። እኔ ስመጣ የሰማሁት ሌላ ነው፣ እዚህ ስደርስ የተሰጠኝ ሌላ ነው። ብቻ የሚገርም ነው። በነገራችሁ በጣም ነው የሚገርመው። አንድ ኮመንታተሬ ጽፎልኛል ተማር ስትባል ግንብ ስር ተቀምጣለኝ በእርግጠኝነት ያንተን አራት አምስት እጥፍ ሰርቲፊኬቶች አሉኝ፣ የትምህርት ማስረጃዎች አሉኝ። እነዛ አይደሉም ዋናው ነገር እዚህ እዛ ያ አይደለም። መጀመሪያ አንተ ከሀገሩ ጋር ትላመዳለ፣ ከሰው ጋር ትላመዳለ። ሲቀጥል ደግሞ ሀበሻ ከከዳማና ከጉልበት ስራ ውጪ ይሰራል የሚል አመለካከት የላቸውም እዚህ ሀገር። አሁን አሁን ነው አሁን አሁን ነው ኦፖርቹኒቲው ተገኝቶ በየቦታው ሰው እየገባ ያለው እኔ አሁን እዚህ ከመጣሁ ወዲህ ነው የኛን ሰው በተለያየ ቦታ ማየት የጀመርኩት፣ እንጂ በፊት ላይ የለም። የኛ ሰው ተምሯል ያነባል፣ ይሄን ያሰራል፣ ቢሮ ይስራልን፣ ማኔጅ ያርግልን፣ ይሄን እንደዚህ ነገር ላይ የለም። የኛ ሰው በብዛት የለም። ሰው የሚያመጣ ራሱ ባለበት ቦታ ላይ ነው ራሱ ባለ እኔ አሁን እዚህ ካምፓኒ ላይ ሰው ሰራተኛ ብጠየቅ እዚህ ነው ማመጣ። እኔ አሁን አመጣለሁ ሰው ከኢትዮጵያ። አንዱ ለሶስት ብዬ ነው ዝርዝሩን እነግርሃለሁ ዋትነን ተላታ ይሄ ይሄ ይሄ ነው ብራዘር፣ ይስማማሃል? ይስማማኛል። አይገባውም። በነገራችን ላይ ብያ ለማለት ነው እንጂ ኢትዮጵያ ያለው ያ ወንድማችን ስትነግሩት አይገባውም። ሳይንሱ ይለያያላ። የዛና የዚህ ሳይንሱ ይለያያል። በምንም የሚጣጣም ሳይንስ አይደለም ያለው። አሁን ይሄ ይታያል፣ እንትን ወዝ ወዝ ነ ሚመስል ወዝ አደለም፣ ብራዘር። ሙቀቱ ኖ፣ ሙቀቱ ኖ። አሁን አሁን ነው ትሽ ሙከየፉ እየመረደኛለሁ፣ ከቢሮ ከወጠው በኋላ ማለት ነው። ስለዚህ እዚህ ሀገር የሆነ የምትከፍለው መስዋዕትነት አለ። ሴቶችን ማዳን ቤት ስትገቡ ይቆርጣል ያማል፣ ወገብሽን፣ እግርሽን፣ አገጭሽን ብዙ ነገርሽን። ግን እስክትላመጂው ነው እስክትላመጂው ነው። የስራም ጫና አለ፣ ከሰዎቹም ጋር እስክትግባቢ ነው። ስለዚህ እባካችሁ ትግስት ማድረግን ልመዱ። እዛ ስራ ላይ ትንሽ መጽናት ያስፈልጋል። ሁሉም ማዳሞች እኮ በብዛት አንድ አይነት ነው። በብዛት የሚሰራው ስራ አንድ አይነት ነው። የወንዶችም ከሆነ ውጪ ላይ በእርግጥ የወንዶች የተለያዩ አይነቶች ስራዎች አሉ። በአይነትም የተለያዩ ስራዎች አሉ። በዚህ ሰዓት አሁን የሚከብዱ ስራዎች አሉ፣ እንደ ኮንስትራክሽን አይነት የሆኑ ስራዎች ምናምን። ግን ቢያንስ ያ የመጣው ሰውዬ የስራ የመቀየር እድል ካለው ኦኬ፣ ከሌለው ግን ኢቃማ ከተሰራለት፣ በተለይ ካምፓኒው ከሀገር ቤት ካመጣው ለመቀየር ከባድ ነው የሚሆነው። ስለዚህ እዛ ላይ ትንሽ በመታገስ ብታዩት ባይ ነኝ። እንደ አስተያየት ነው። ታገሱት። ለምን ካለኝ ልምድ አንጻር ነው። እኔ እኔ እኔ አሁን ስመጣ የመጣሁት ላይ ነው። ከዛ በኋላ የሰራሁት የት ነው ሲላ፣ ሳውዲ ቦርደር፣ ሳውዲ ቦርደር ብራዘር። ሙቀቱ ራሱ ይለያል። ሌላ ሌላ ታሪክ ነው። የሚያውቀው ያውቀዋል። እዚህ የኖረ ያውቀዋል። እዛ ያለ ሙቀት አቡ ዳቢ ያለ ሙቀት አንድ አይደለም። አቡ ዳቢ ያለቹ ፀሐይ፣ ዱባይ ያለቹ ፀሐይና እዛ ድንበር ላይ ያለችው ፀሐይ፣ ኢትዮጵያስ ቢሆን ያው እኮ ነው። አዲስ አበባ ያለው ሙቀትና ድንበር ላይ ያለው አንድ አንድ አይደለም። ድባቡ ሙቀቱ አየሩ ሁሉ ነገሩ ይለያያል ስለዚህ ይከብዳል ማለት ነው ይከብዳል ከተማ ውስጥ ብትቸገር ይሻላል ድንበር ላይ ምን አባ ይውጣል? ምን ትሆናለህ አዲስ ሆኜ አመት ከ8 ወር አካባቢ ነው እዛ የሰራሁት ትግስት ነው ከታገስክ ያልፋል እዚህ ሀገር ትግስትና ጥረትህን ይጠይቃል ይህ መልእክት ያው እንግዲህ አዲስ ከኢትዮጵያ ለሚመጡ ብዙ ኮመንቶች ብዙ ጥያቄዎች አያለሁ በውስጥን ታወሩኛላችሁ እኔ ችግሬ ስልክ መመለስ አልችልም በጣም ቢዚ ነኝ። ስልክ ምናልባት ያወራችሁኝ ልጆች ትኖር ትኖራላችሁ ያያችሁት ልጆች ትኖራላችሁ። መመለስ ላይ በጣም ቢዚ ነኝ፣ እዛ ላይ ደካማ ነኝ። ለምን ይበዛብኛል? በጣም ብዙ የስራ ስልኮች ስላሉ እና በአጠቃላይ ይሄን ለማለት ያህል ነው። እና ደላሎች ደግሞ እንተዛዘን እንተዛዘን። ግድላችሁ፣ ምን ተሳሰብ ይሻላል